ከሁለት ዓመታት በላይ የዘለቀውንና ምድሪቱን በደም ያጨቀየውን ጦርነት እፎይ ያሰኛል ተብሎ በጉጉት የተጠበቀው የተኩስ አቁም ስምምነት ገና ቀናት ሳይቆጠርለት እንደ ሸረሪት ድር መሳሳት ጀምሯል። የሰላም ጭላንጭል ታየ ሲባል መልሶ በባሩር ጭስ ይሸፈናል። ዓለም በጋዛና ዌስት ባንክ ያለውን ሁኔታ በትልቁ እይታ ሲጠብቅ፣ በመሬት ላይ ያለው እውነታ ግን ከድጦ ወደ ማጡ እየወረደ ነው። የተኩስ አቁም ውል ፈረሰ ወይንስ ቀጠለ በሚል ጥርጣሬ ውስጥ መካከለኛው ምስራቅ በድጋሚ በእሳተ ጎመራ አፍ ላይ ተቀምጧል። የፖለቲካው ሴራ፣ የንጹሐን እንባና የሀያላን ሀገራ ሽኩቻ ተዳምሮ አካባቢውን ወደማይታወቅ አዘቅት እየወሰደው ይገኛል። የዚህ አደገኛ ውጥረት ማሳያ የሆነው ክስተት የተፈጸመው በዓለም የፖለቲካና የሃይማኖት እምብርት በሆነችው በኢየሩሳሌም ነው። ለሙስሊም ዓለም ሦስተኛ ቅዱስ ስፍራ የሆነው አል-አቅሳ መስጊድ በድጋሚ የቀውስ ማዕከል ሆኖ ብቅ ብሏል። ዋፋ የዜና ወኪል እንደዘገበው ወደ 190 የሚጠጉ የእስራኤል ሰፋሪዎች እስከ አፍንጫቸው በታጠቁ የእስራኤል ወታደሮች ታጅበው ወደ ቅዱሱ ስፍራ በኃይል ገብተዋል። ይህ ድርጊት በበርሜል ባሩድ ላይ ክብሪት እንደመለኮስ የተቆጠረ ሲሆን ሰፋሪዎቹ በመስጊዱ ግቢ ውስጥ በቡድን በቡድን በመሆን ያደረጉት እንቅስቃሴ ሆን ተብሎ የተደረገና ቀስቃሽ በሚል ተገልጿል። የሚገርመው ነገር በአል-አቅሳ ግቢ ውስጥ የአይሁድ ጸሎት ማድረግ በህግ የተከለከለና ስፍራው በጆርዳን የጠባቂነት ስር ያለ ቢሆንም የእስራኤል ፖሊሶችና ወታደሮች ግን ሰፋሪዎቹ የታልሙዲክ ሃይማኖት ሃይማኖታዊ ስርዓቶችን ሲፈጽሙ ከጥበቃ ባሻገር በዝምታ መመልከታቸው ነው። ነቢዩ መሐመድ ወደ ሰማይ አረጉበት ተብሎ በሚታመኑና ታሪካዊውን የዶም ኦፍ ዘሮክ በያዘው በዚህ 35 ሄክታር በሚሸፍን ቅዱስ ስፍራ ላይ የተፈጸመው ይህ ወረራ የሰላም ተስፋውን ገና ከመነሻው እያጨለመው ይገኛል። ነገር ግን የፍልስጤማውያን መከራ በኢየሩሳሌም ብቻ የተገደበ አይደለም። ፊታችንን ወደ ዌስት ባንክ ስናዞር ንጋቱ በወፍ ጩኸት ሳይሆን በወታደራዊ ጫማ ኮሽታና በበር ዱላ ነው የተጀመረው። የእስራኤል ጦር ያደረገው ወረራ ጅብ ከማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል የሚለውን አባባል በሚያስታውስ መልኩ መጠነ ሰፊና አስደንጋጭ ነበር። ናብሉስ፣ ሲልዋድ፣ ሄብሮን፣ ቤተልሔምና ጄኒን በተባሉ ከተሞች ላይ በተከፈተው በዚህ ኦፕሬሽን ከአንድ መቶ በላይ ፍልስጤማውያን ታስረዋል። አሳዛኙ ነገር ከታሰሩት መካከል ብዙዎቹ ከዚህ ቀደም ተፈተው የነበሩ እስረኞች መሆናቸው ነው። ወታደሮቹ በሰላማዊ ሰዎች ቤት በኃይል ሰብሮ በመግባት ንብረቶችን ከመበዝበዝ አልፈው የጌጣጌጥና ወርቅ ዘረፋ መፈጸማቸው ተዘግቧል። በተለይ በናብሉስ ከተማ ብቻ ሰላሳ ሰዎች ሲታሰሩ፣ በየቤቱ የሚሰማው የህፃናት ጩኸትና የእናቶች ዋይታ የዌስት ባንክን ሰማይ የሐዘን ድባብ አልብሶታል። ከጥይቱ ጩኸትና ከእስሩ ባሻገር ግን ጆሮን የሚሰነጥቅ የጸጥታ ጩኸት በጋዛ ይሰማል። ጦርነቱ በጠመንጃ ብቻ ሳይሆን በህክምና ጦትም ወገኖችን እየፈጀ ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ይፋ እንዳደረጉት ሁኔታው እጅግ አስከፊ ደረጃ ላይ ደርሷል። በጋዛ ሰርጥ ውስጥ ከ18500 ላይ ታካሚዎች አስቸኳይ የህክምና እርዳታ ለማግኘት ድንበር ለመሻገር በተስፋ እየጠበቁ ነው። ከእነዚህ ውስጥ አራት ሺህ የሚሆኑት ህፃናት መሆናቸው ደግሞ የጉዳዩን አሳሳቢነት ይበልጥ ያጎለዋል። ምንም እንኳን ሰኞ ዕለት ጥቂት ታካሚዎችና አጋሮቻቸው ወደ ቤልጅየም፣ ጣሊያንና ኖርዌይ እንዲጓዙ ቢደረግም ይህ ቁጥር ከባህር ውስጥ እንደ ጠብታ የሚቆጠር ነው። ዶክተር ቴዎድሮስ ፍላጎቱ እጅግ ከፍተኛ ነው፣ ቁጥሩም በየቀኑ እየጨመረ ነው ሲሉ የዓለምን ማህበረሰብ ተማጽነዋል። በተኩስ አቁም ወቅት የህክምና ተቋማት በከ ከፊልም ቢሆን በመከፈታቸው ሰዎች ወደ ሆስፒታል የመምጣት እድል አግኝተዋል። ይህ ደግሞ የተደበቀውን የህመምተኞች ቁጥር አጋልጦታል። ነገር ግን መፍትሄው በምላጭ ላይ እንደ መራመድ ሆኖ ቀጥሏል። የፖለቲካው መድረክም ከጦር ሜዳው ባልተናነሰ ግለትና ውጥረት ውስጥ ነው። ጥቅምት 2018 ላይ ስራ ላይ የዋለው የተኩስ አቁም ስምምነት ገና ሁለት ወር ሳይሞላው የመፈራረስ አደጋ ተደቅኖበታል። ስምምነቱ ከሁለት ዓመታት በላይ የዘለቀውንና በሐማስ ጥቃት የጀመረውን ጦርነት ያስቆማል ተብሎ ቢታሰብም በመሬት ላይ ያለው እውነታ ግን ሌላ ነው። ሐማስና እስራኤል በየቀኑ እርስ በርስ በመካሰስ ላይ ናቸው። የሐማስ የፖለቲካ ቢሮ አባል የሆኑት ሁሳም ባድራን እስራኤልን በስምምነት ማፍረስ ይከሳሉ። እስራኤል በስምምነቱ መሠረት፣ የራፋህን ማለፊያ መክፈትና የእርዳታ አቅርቦትን መጨመር ነበረባት፣ ነገር ግን ይህ አልሆነም ሲሉ አማላጅ ለሆኑት ግብፅ፣ ኳታርና አሜሪካ አቤቱታቸውን አቅርበዋል። እስራኤል በበኩሏ ማለፊያው በቅርብ ይከፈታል የሚል ተስፋ ብትሰጥም፣ በተግባር ግን እየታየ ነገር የለም። ነገሮች ይበልጥ የተወሳሰቡት ወደ ስምምነት ሁለተኛ ምዕራፍ ለመሸጋገር በሚደረገው ሩጫ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ሁለተኛው ምዕራፍ ለመግባት ቋምጠዋል። የትራምፕ ባለ ሀያ ነጥብ እቅድ የሚያሳየው የምዕራፍ ሐማስ ሙሉ በሙሉ ትጥቅ እንዲፈታ በጋዛ ቴክኖክራቶች አስተዳደር እንዲቋቋምና የእስራኤል ጦር ወጥቶ በምትኩ ዓለም አቀፍ የሰላም አስከባሪ ኃይል እንዲገባ የሚጠይቅ ነው። ይህ እቅድ ግን ለሐማስ ላም አለኝ በሰማይ ወተቷን የማላይ አይነት ሆኖበታል። ቡድኑ ይህንን የአሜሪካና የእስራኤል ፍላጎት አጥብቆ ተቃወ አንድ የሐማስ ከፍተኛ ባለስልጣን ለመገናኛ ብዙሃን በሰጡት መግለጫም ትጥቃችንን የምንፈታው የፍልስጤም መንግስት ሲመሰረት ብቻ ነው ሲሉ አቋማቸውን አጽንተዋል። አክለውም እስራኤል ለሁለት ዓመታት ሙሉ ወታደራዊ ኃይሏን ተጠቅማ እኛን ትጥቅ ማስፈታት አልቻለችም፣ አሁን በድርድርና በማስፈራራት ይህንን ልታሳካ አትችልም በማለት መልእክት አስተላልፈዋል። ኔታንያሁ በበኩላቸው በወዶም ሆነ በግድ በቀላሉም ሆነ በከባድ መንገድ ሐማስ ትጥቁን ይፈታል ሲሉ መዛታቸውም የሰላም ድርድሩን ወደ ውሃ ቅዳ ውሃ መልስ ክርክር ቀይሮታል። ኔታንያሁ ዓለም አቀፍ የሰላም አስከባሪ ኃይል ሐማስን ትጥቅ ያስፈቷል የሚለው ተስፋ እንደማያምኑበትም በግልጽ ተናግሯል። በዚህ ሁሉ ጥረት መካከል በጋዛ ምድር የሚፈሰው ደም አልቆምም። የተኩስ አቁም ስምምነቱ ከጸናበት ጊዜ ጀምሮ እንኳን 377 ፍልስጤማውያን በእስራኤል ጥቃት ሕይወታቸውን አጥተዋል። በሌላ በኩል ሦስት የእስራኤል ወታደሮች ከሐማስ ታጣቂዎች ጋር በተደረገ ግጭት ተገድለዋል። በስምምነቱ መሠረት የእስራኤል ጦር ቢጫ መስመር ወደተባለው ቦታ ፈግፍጎ ጋዛን በሁለት ቀጠና በእስራኤል ቁጥጥር ስር ያለና በሐማስ ቁጥጥር ስር ያለ ቢከፍላትም ግጭቱ ግን አልቀዘቀዘም። የስምምነቱ አንድ አካል የሆነው የእስረኞች ልውውጥ ሂደትም አዝጋሚ የሆነ ነው። እስራኤል ወደ ሁለት ሺህ የሚጠጉ ፍልስጤማውያንን ስትለቅ የሟቾችን አስክሬን መልሳለች። ይሁን እንጂ አንድ የሞተ የእስራኤል ፖሊስ አስክሬን አሁንም በጋዛ ውስጥ መገኘቱና ፍለጋው አለመሳካቱ ሌላው የውጥረት ነጥብ ሆኗል። ይህ ሁሉ ሲሆን የዓለምን ሰላም አስጠብቃለሁ ብሎ የተቋቋመው የተባበሩት መንግስታት ድርጅት የትን ያለው የሚለው ጥያቄ የብዙዎች ጥያቄ ነው። ጋዛ ላይ እየወረደ ያለውና ብዙዎች እንደ ለማጥፋት የሚገልጹ ጥቃት ለማስቆም ተቋሙ ለምን ተሳ ነው መልሶ የሚገኘው የድርጅቱ መሰረት ላይ ነው። እንደ እውነቱ ከሆነ ድርጅቱ የተዋቀረበት መሰረት ለዚህ አይነቱ ግጭት ፍትሐዊ መፍትሄ ለመስጠት ሳይሆን የሀያላን ሀገራትን ፍላጎት ለማስጠበቅ የተሰራ ነው። ከሁለተኛው ዓለም ጦርነት በኋላ አሸናፊዎቹ ሀገራት ሶስተኛ ዓለም ጦርነት እንዳይነሳ በማሰብ ይህንን ስርዓት ሲዘረጉ መርህ ያደረጉት ፍትህን ሳይሆን የራሳቸውን የበላይነት ማስጠበቅን ነበር። አሜሪካ፣ ሩሲያ፣ ፈረንሳይ እንግሊዝና ቻይና የተባሉት አምስት ቋሚ አባላት በያዙት የቬ ወይም ድምፅን የመሻር መብት ምክንያት የተባበሩት መንግስታት ድርጅት ጥርስ እንደሌለው አንበሳ ሆኖ ቀርቷል። እነዚህ ሀገራት የራሳቸውን ስትራቴጂካዊ ጥቅም ለማስጠበቅ ሲሉ ዓለም አቀፍ ሕግና የሰብአዊ መብት ድንጋጌዎችን እንደፈለጉ ሲያሽከረክሩት ኖረዋል። አሁን በጋዛ የምናየው እልቂት የዚህ የተበላሸና ለአምስት ሀገራት ጥቅም ብቻ የቆመ ዓለም አቀፍ ስርዓት ውጤት ነው። ተጠያቂነት በሌለበት ጉልበት ባለው እጅ ብቻ በሚሽከረከር ዓለም ውስጥ የጋዛና የዌስት ባንክ ጣፈንታም በዚህ የተወሳሰበ የኃይል ሚዛን ውስጥ ወጥሮ እንደተያዘ የንጹሐን ደም እየፈሰሰ የሰላም ተስፋውም እንደ ሸረሪት ድር እየሳሳ ቀጥሏል። የተባበሩት መንግስታት ድርጅት የውሃ ላይ ኩበት ሆኖ መቅረቱንና የዓለም አቀፉ ማህበረሰብ ዝምታ መካከለኛው ምስራቅ ወደ ባሰ አደገኛ ምዕራፍ እየገፋው ይገኛል። ችግሩ በጋዛና በዌስት ባንክ ብቻ ታጥሮ የሚቀር አይመስልም። ይልቁንም እንደ ሰደድ እሳት ወደ ጎረቤት ሀገራት የመዛመት አዝማሚያም እያሳየ ነው። በተለይም የሊባኖስ ድንበር እሳት ነካኛል ነካህን በሚል አደገኛ ውጥረት ውስጥ መሆኗ ቀጠናውን ወደ ሰፊ ጦርነት ሊያስገባው እንደሚችል የፖለቲካ ተንታኞች ያስጠነቅ ይጠነቀቃሉ የኢራን እጅ፣ የሊባኖስ አቀማመጥና የጎረቤት ሀገራት ስጋት ተዳምሮ አካባቢው በማንኛውም ሰዓት ሊፈነዳ የሚችል የባሩድ በርሜል ሆኗል። ጂኦፖለቲካው ባሻገር ማህበራዊ ቀውሱ የሚፈጥረው ጠባሳ ለትውልድ የሚሻገር መሆኑ ጉዳዩን ይበልጥ አስፈሪ አድርጓል። በጋዛ ፍርስራሽ ስር የሚወለዱ ህፃናት፣ የመጀመሪያ ትንፋሻቸው ባሩድ፣ የመጀመሪያ እይታቸው የህንፃ ጽምና የደም ጎርፍ ሆኗል። የትውልድ በሰላም ተስፋ ሳይሆን በበቀል ስሜት እያደገ መምጣቱ ለወደፊቱ የዓለም ሰላም የተቀበረ ፈንጂ ነው። ልጅ ለናቷ ጥጃ ለላሙ እንደሚባለው፣ ሁሉም ወደ የራሱ ጎራ እየሸሸ የሰው ልጅ ህልውና በጎሳና በሃይማኖት ጽንፈኝነት እየተፈተነ ነው። በትምህርት ገበታ ላይ መገኘት የነበረባቸው ታዳጊዎች የጦርነት ሰለባ ሆነው የነገ ተስፋቸው ሲጨልም ማየት የሰው ልጅ የሞራል ውድቀት ጥግ መድረሱን ያሳያል። በዚህ ሁሉ ምስቅልቅል ውስጥ የነገዋ ጋዛ ዕጣ ፈንታ ምን ይሆናል የሚለው ጥያቄ አሁንም ምላሽ አላገኘም። እስራኤልና አሜሪካ የሚያቀነቅኑት ከሐማስ የጸዳሽ ጋዛ የሚለው ህልም መሬት ላይ ካለ እውነታ ጋር መታረቅ አልቻል የቴክኖክራቶች አስተዳደር ይቋቋም ቢባል እንኳን በህዝቡ ዘንድ ተቀባይነት ከሌለው ያው ከድጥ ወደ ማጡ መመለስ ይሆናል። ምክንያቱም አስተዳደር የሚገነባው በህንፃዎች ላይ ሳይሆን በህዝብ ልብ ውስጥ ነው። የጋዛ ህዝብ በረሃብ እየተለበለበ በህመም እየተሰቃየና በሞት እየተከበበ ስለ ፖለቲካዊ መዋቅር ለመወያየት አቅምም ሆነ ፍላጎት የለውም። በመጨረሻም ይህ የታሪክ ምዕራፍ በደም ቀለም እየተጻፈ ነው። ዓለም አቀፉ ማህበረሰብ ዛሬ በዝምታ የሚያልፈው እልቂት ነገ በታሪክ ፊት ተጠያቂ ማድረጉ አይቀርም። ኃይልና በት ብቻ በሚናገሩበት የዲፕሎማሲ ድምፅ በታፈነበት በዚህ ዘመን የመካከለኛው ምስራቅ ሰማይ ከደመና ይልቅ በድሮኖችና በሚሳይሎች ተሞልቷል። የተኩስ አቁም ስምምነቱ መፍረስ፣ የሰላም ድርድሩ መክሸፍና የንጹሃን መሞት የሰው ልጅ ከታሪክ መማር አለመቻሉን በግልጽ ያሳያል። አሁን ጥያቄው ጦርነቱ መቼ ይቆማል የሚለው ሳይሆን ከዚህ እልቂት በኋላ ምን አይነት አለም ይጠብቀናል የሚለው ሊሆን ይገባል። ምክንያቱም የፈረሰን ከተማ መገንባት ይቻላል፣ የፈረሰን ትውልድና የቆሰለን ስነ ልቦና መጠገን ግን ምናልባትም ክፍለ ዘመናትን